ሰላም ሰላም፣ ውድ የሰኔ ሚካኤልቱ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀላችሁ ፕሮግራም እንሄዳለን። ወደ ፕሮግራም ወደ ተከታታዮቻችን፣ በቀደሙት ፕሮግራሞቻችን ስለመላእክትና ስለከዋክብት እያየን ከዚህ ደርሰናል። ዛሬ ደግሞ ቀጣዩን ክፍል እንመለከታለን። ከነዚህ ለምረትና ለቸርነት ለሕይወትና ለጤና ለፍቅርና ለሰላም የተዘጋጁ ብሩሃን ብሩካን መላእክት አሉ። እንዲሁም በሰማያት ክልል ውስጥ ባሉ ዓለማት ተሰማርተው ለእግዚአብሔር ፍጥረት ሁሉ ለሚንቀሳቀሰውና ለሚሳበው፣ ለሚበረውና ለሚንሳፈፈው፣ ለሚበቅለው፣ ለሚያለመልመው፣ ለሚያፈራው፣ ለሚያድገው ሁሉ ከእሳት ሙቀት፣ ከአፈር ምግብን፣ ከውሃ እርጥበትን፣ ከነፋስ እንቅስቃሴን እየሰጡ ተፈጥሯቸውን ያስከብሩላቸዋል ይጠብቁላችኋል። በጥፋት በኩል ደግሞ የሰው ልጆችን ከመፈታተን አልፈው ለመክሰፍትና ለመከራ ለደዌና ለሕመም ለሁከትና ለጦርነት እርስ በርሱ እንዲፋጅ የሚያደርጉና የተሰማሩ እርኩሳን መናፍስትና የጨለማ ሕይወት መላእክት በዚህ ዓለምና በሌሎች ዓለሞች ተሰራይተዋል። እንዲሁ ሌሎች ደግሞ እፅዋትንና አዘርትን በማድረግ በማፍለስ በማንቀሳቀስና በሚሳቡ በሚሰግሩት በሚሄዱት በሚበሩት በሚንሳፈፉት ፍጥረት ላይ በተፈጥሮ ባሕሪያቸው ውስጥ በመዋሃድ እርስ በርሱ እንዲባላ ያደርጉታል። እንዲሁ ጥላቻንና ጠብን እያስነሱ እርስ በርሱ እንዲጋደል እንዲጠፋፋ ይገፋፉታል። ቅዱሳት መጻሕፍት በእውነት ስለጸኑት ቅዱሳን መላእክት በሐሰት ለወደቁት ለርኩሳን መናፍስት እንዲህ ይላሉ። እግዚአብሔርን ለሚፈሩት ለልዑላን ክርስቲያኖች የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል፣ ይላል መዝሙር 33 ቁጥር 7 ላይ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩና በደራሄም ተቤዣቸው። በቀድሞም ዘመን ሁሉ አንስቶ ተሸከማቸው። ኢሳይያስ 63 ቁጥር 9 ላይ ያዕቆብ መንገዱን ሄደ። የእግዚአብሔር መላእክት ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። ዘፍጥረት 32 ቁጥር 1 ላይ እነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘውር በሰማያት ዘወትር በሰማያት ያለውን የአባቴን ፊት እያ ያሉ እላችኋለሁ ማቴዎስ 18 ቁጥር 10 ላይ። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበትን ስፍራ የተቀደሰ ነውና ጫማህን ተግረ አውልቅ አለው። ኢያሱም እንዲያደረገ መጽሐፈ ኢያሱ ምዕራፍ 15 የእግዚአብሔርን ቸርነት ለማያውቁና አውቀውት ለካዱ አማጽያን እንዲህ ይላል። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርን መልአክ ያስጨንቃቸዋል። ያስጨንቃቸው መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔር መልአክ ያሳዳቸው። መዝሙር 33 ቁጥር 5 ላይ የሰው ልጅ መልአክቱን ይልካል፣ ከመንግስቱም እንቅፋቱን ሁሉ አመፃነም የሚያደርጉትን ሁሉ ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ማቴዎስ 15 ቁጥር 41 ላይ መላእክቱንም ከታላላቅ መለከት ድምፅ ጋር ይልካቸዋል ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለአድ ለእርሱ የተመረጡትን ይሰበስባሉ። ማቴዎስ 24 ቁጥር 31 ላይ የፍዳና የስቃይ የመከራ ዓለሞች ወደ ሆኑት ወደ በርባሮስና ወደ እንጦሮጦስ ለወረዱት ለመናፍስ ትርኩሳን አለቆች ለሳጥናኤልና ለጋርዳኤል፣ ለጥብልያኮስና ለጥልሚያኮስ ለአዛዚ እህልና ለሌሎች መላእክት ርኩሳን እንዲህ ይላል። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። የይሁዳ መልእክት ምዕራፍ አንድ ቁጥር 6። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ድኙ ባሕር ተጣሉ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። የዮሐንስ ራእይ ምራፋያ 2 ቁጥር 10 ላይ ዳሩ ግን የሚፈሩና የማያምኑ የርኩሳን፣ የነፍስ ገዳዮች፣ የሴተኞችም፣ አስማተኞችም፣ ጣዖትንም የሚያመልኩ የአሰተኞችም ሁሉ ዕድላቸው በዲንና በሳት በሚቃጠል ባህር ነው። ይኸው ሁለተኛው ሞት ነው ይላል። ውድ ተከታዮቻችን፣ የመላእክትና የኳክብት አፈጣጠር እንግዲህ እስካሁን ድረስ የተመለከትነው ይመስላል። የሰኒ ዘመካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።